የብርቱካን ተመስገንን ጉዳይ አሁን በሶሻል ሚዲያው ላይ ሁላችንም እየተዘዋወረ እያየ ነው ነው አለ። በዚህ በዶምቢዶሎ ከታገቱ ተማሪዎች አንደኛ ያመለጠችው ምን እንደሆነባት ምን እንደተሰራባት ምን እንደተደረገባት በመጀመሪያኛ እንደ ሰው እስቲ እናስብና፣ እንደዚህ አይነት ነገር እንግዲህ ባለፈው ስፔሻሊ አብይ አህመድ ወደ ስልጣን ከመጣ በኋላ በጣም እየተስፋፋ እየታገተ ገንዘብ አምጡ አሁን አሁን አዲስ አበባም ተጀምሯል አሉ። አሁን ሰሞኑን ነው ትናንት ነው ከትናንት ወዲያ በተመሳሳይ የታገቱ ሰዎች አሉ። ስለዚህ ኦልሞስት ንግድም ቢዝነስም ሆኗል። ግን ማን ያለበት ላይክ ለማንም የሚሆን የሚበቃ ሀይል አለኝ ብሎ ሁልጊዜ ኢትዮጵያ ውስጥ ያለው ስርዓት ሲፎክር ሲዝት፣ የተለያየ ነገር ሲያሳየን እንሰማለን። የውጭውን ጠላት ውስጥ እዛው መሀል ከተማ ስርዓቱ መንበሩን ባስቀመጠበት ያለ ህዝብ እኮ በሰላም ወጥቶ መግባት አልቻለም። እየታፈኑ አንድም አንድ ነጥብ አምስት ሚሊዮን አምጡ፣ ይሄን ያህል አምጡ፣ ይሄን ያህል አምጡ። ይሄ ነገር አልቆመም። ትናንት ከትናንት ወዲያ የተካሄደ ጉዳይ ነው። ከዚህ ሁላ ግን የሚዘገን ነው፣ ለሴት እህቶቶቻችን ገንዘብ ከመጠየቅ አልፎ እየደፈሩ መድፈራቸው ብቻ ሳያንስ በጣም ለመናገርም ለመስማትም ለማየትም የሚዘገንኑ ነገሮች እየተደረገባቸው እንዳለ በብርቱካን ተመስገን በኢቢኤስ ላይ ቀርባ ያየነውና የሰማነው ምስክርነት በጣም የሚያሳፍር የሚያሳዝን እንደው እንደ ኢትዮጵያ ኢትዮጵያዊ ነኝ ብሎ ለማውራት እንኳን በጣም በጣም በጣም የሚያሸማቅቅ ጊዜ ላይ ደርሰናል በእርግጥ ይሄ አዲስ አይደለም ከዚህ በፊት በትግራይ እህቶቻችን ላይ ስለ መደፈር ስናወራ አብዛኛው ሰው ፖለቲካ እያደረገ አንዳንዱም በዝምታ አንዳንዱም ኢግኖር እያደረገ አንዳንዱም ውሸት ነው እያለ ሲዘግብ የነበረ ነው ዛሬ በሶሻል ሚዲያ ላይ ወጥታችሁ ይህንን ነገር ይሄ ነገር ልክ ዛሬ እንደመጣ ዛሬ እንደተጀመረ የምታደርጉት በትግራይ ጦርነት ጊዜ የነሱ ሴቶች የተደፈሩት በወንድ ነው የኛ ወታደር የተደፈረው በሳንጃ ነው ብሎ መደፈርን ራሱ እንደ ጀስት ወይንም እንደ ትክክለኝነት በፓርላማ እኮ የነገረን አብይ አህመድ አየር ላይ ያለ ማንኛውም ሰው የሰማው ያየው ሊያየው የሚችለው ጉዳይ። አሁን በማፈንም መድፈርም ኖርማል እየተደረገ መንግስት ጭራሽ የዚህ ዋና ተባባሪ መሆኑን የምታውቁት በኢቢኤስ ላይ የተለቀቀው የብርቱካን ተመስገን የዶምቢዶሊ ተማሪዋ የዶምቢዶሎ ዩኒቨርሲቲ ተማሪዋ አሁን እንዲወርድ የተደረገው በአዲስ አበባ ባሉ የጸጥታ አካላት ነው። ኢቢኤስ ደውለው አንደኛዋን ጋዜጠኛ እንደምትባረር ሁላ አስፈራርተዋታል። ይሄ ጉዳይ መነገሩ አሳፍሯቸዋል። እነ ብርሃኑ ጁላ ዋሽተዋል። ኦፍኮርስ ይህንን ጉዳይ የኦሮሚያ ክልላዊ መንግስት ሲያስተባብል ሲዋሽ ነበር። አሁን ዶምቢዶሎ ዩኒቨርሲቲም መግለጫ ወጣው። እንደዚህ አይነት ተማሪ አናቅም፣ ከእናንተ ምንም አንጠብቅም። እናንተ ላለፉት ስድስት አመታት ከዚህ ስርዓት ጋር ያልተሰራ ወንጀል በግልጽ ሰው እሳት ውስጥ ሲጠበስ ተዘቅዝቆ ሲሰቀል፣ ሲደፈር በመከላከያው በማህበረ ዴጎ የትግራይ ህጻናት ወጣት ልጆችን ጭንቅላት ጭንቅላት እየመታ መከላከያው ጉድጓድ ውስጥ ሲጨምር በአይናችን ያየነው የሰማ ነው። እኔ በጣም የሚያስታውሰኝ ብዙዎቹ እየተከሰሱት ጌታቸው አሰፋ የሚባል በኢህአዴግ ጊዜ የደህንነት ሀላፊ ነበር እና ብዙ ሰው ስሙን ሲያጠፋው ሰማ ነበር አንዳንዶች ኮዳችን ብልታችን ላይ ኮዳ ያንጠለጥል ነበር ሲሉ ሁላ ሰማ ነበር ጌታቸው አሰፋ በሚባል የደህንነት ሀላፊ ላይ እኔ ዛሬ ላይ ሳስበው ጌታቸው አሰፋ ልክ ነበር እንዴ አገራችን ላይ የተሰበሰበው ሴት ልጅ እየደፈረ እየገደለ እያፈነ ገንዘብ የሚጠይቅ ይሄ ሁላ ወሮ በላና ዱርዬ ባለበት እንዴ ጌታቸው አሰፋ ብልት ላይ ኮዳ ያንጠለጠል ነበር እንዲያውም በርሚል ማንጠልጠል ነበረበት ነው እኔ ምለው እንደነዚህ አይነት ወንጀለኛ አሳፋሪ ተማሪን እያገተ ደፍሮ ሲያበቃ እንደሰማችኋት በኢቢኤስ ላይ የመሰከረችው ብርቱካን ተመስገን ብረት ሁላ በማህፀኗ አይከቱባት እኮ ነበር። ታዲያ ይሄንን ይዞ ጌታቸው አሰፋ በወቅቱ እውነት ከወድ አደለም በርሚል አንጠልጥሎበት ቢሆን ትክክል ነው እንጂ ስህተት ነው እንል ነበር። ስንት ነውረኛና ስንት ባለጌ የተሰበሰበበት የተጠራቀመበት እኮ አገር ነው ኢትዮጵያ የሚባለው። ነውረኛ ነውራችን፣ ባለፈው ስድስት ዓመት ወጣ፣ ባለፈው ሰባት ዓመት ሰላምና ጸጥታን የሚያስከብሩ አካላት በተጠናከረ በተቀናጀ መልኩ የሀገሪቷን ደህንነት ስለጠበቋት ነው እንጂ በጣም ብዙ ነውረኛና ባለጌ የሞላባት እንደሆነ በዚህ ስድስት ዓመት ውስጥ በትክክል ያየ ነው። ስርዓቱ ባለጌ የተጠራቀመው የተሰበሰበው የተደበቀው ስንት ባለጌ ነበር። ስለዚህ እኔ ጌታቸው አሰፋ ባለፈው 27 ዓመት የኢትዮጵያን ህዝብ ደህንነት በሰላም ወጥቶ እንዲገባ ድንበሩ እንዲከበር ሌሊትም ጠዋትም ቀንም ማንም ሰው ሳይታፈን ገንዘብ የማይጠየቅበት የሰላም በሰላም ወጥተን የምንገባበትን ስርዓት ለመሰረታችሁ፣ በተሳሳተ መንገድ ስማችሁን ላጠፋናችሁ የጸጥታ አካላት በ27 አመቱ የኢህአዴግ ጊዜ አሁን የኢትዮጵያ ህዝብ ይቅርታ መጠየቅ አለበት። ኢህአዴግን ስሙን በማጥፋት የተባበረ በሙሉ ጋዜጠኛ አክቲቪስት፣ ቅራቅንቦ እዚህ ሶሻል ሚዲያ ላይ አለ። ኢህአዴግን ግን ይቅርታ መጠየቅ አለባችሁ። እኔ በእውነቴን ነው እነጌታቸው አሰፋ መሸለም የሚገባችሁ ናቸው። መሸለም የሚገባችሁ በዚህ ስድስት ዓመት ስንት ነውር አየን፣ ስንት ነውር ሰማን። እንደዚህ አይነት ሰዎች በመካከላችን ነበሩ ወይ እስክንል ድረስ እኮ በጣም የሚያሳፍርና ሚያሳዝን ነው። በሴት እህቶቻችን ላይ ይሆን ያለው ብዙዎቻችን ድምፅ ማሰማት አንፈልግም፣ ጸጥ ዝም አደል። ምክንያቱም ለምን ትሰደቡ፣ ለምን እንደዚህ እና እንደዛ ትባሉ። ማንም ምንም ይበል፣ ኢትዮጵያ ውስጥ ያለ እህቴ አይደለችም? ተደፍራ ነውር እየተደረገባት አይደለም? ለምን ኬንያ ውስጥ፣ ለምን ጃፓን ውስጥ አይሆንም? እንደ ሰው ማሰብ ከቻልን? እ ያቺ እህታችን ናት ልጃችን ናት እናታችን ሚስታችን ልትሆን የምትችል ናት። በየትም ቦታ ላይ የምትሆነው እንደዛ ብለህ አስብ። እህቴ ብትሆን፣ ሚስቴ ብትሆን፣ ልጄ ብትሆን፣ እናቴ ብትሆን እያልክ አስብ። ስለዚህ ለብርቱካን ተመስገን ኦፍኮርስ ኮርስ ድምፅ እንሆናለን፣ ድምጿን እናስተጋባለን፣ እናሰማለን። ይሄ ስርዓት ደግሞ የህዝባችንን ሰላምና ጸጥታ ለመጠበቅ የሴት እህቶቻችንን በሰላም ወጥተው በሰላም የሚገቡበትን ስርዓትም ስለሌለ እኔም ጠይቀው የኢትዮጵያ ህዝብ በአንድ ድምፅ ሆኖ አትሊስት ለህልውናችን ሁላችንም በአንድ ላይ ድምጻችንን ማሰማት የምንችልበት ነው። ስጋት ነው። እኔ ሁል ጊዜ በተደጋጋሚ እየተናገርኩ ያለሁት እሚቆም ነገር አይደለም። አንደኛ የሰማሁት ነገር እየታፈኑ ገንዘብ የሚጠይቁት አካላቱ ፖሊስ አለበት፣ ፌዴራል አለበት፣ ደህንነት አለበት። በዚህ አጋጣሚ አፋኞቹ እንዳይመስላችሁ መስላችሁ ያለ ምንም እርዳታ ነው አፋኞቹ ለምን አያዙ ደፋሪዎቹ ለምን አያዙ? የፖሊስ እጅ አለበት የፌዴራል እጅ አለበት የደህንነት እጅ አለበት ይሄንን በእርግጠኝነት ነግራችኋለሁ ገንዘቡም በሚሊዮኖች ሲጠየቅ ከባንክም ሲወጣ ከባንክ ባንክ ሲተላለፍ ይህንን መንግስት ምን ትራክ አድርጎ ማያዛቅቶት ነው አይደለም እጁ አለበት ነው ስለዚህ እኛ ዘራፊ ሌባ፣ ደፋሪ፣ አስደፋሪ ስርዓትና መንግስት ስላለ ነው እንጂ ነገሩ ለመያዝ በጣም ከብዶ አይደለም። አሁን ተስፋፍቷል። አሁንማ ጭራሽ ንግድም ቢዝነስም ሆኗል። በቃ ቢዝነስም ሆኗል፣ ንግድም ሆኗል። ግን አሁን እኔ ከስርዓቱ መቼም መፍትሄ ይመጣል ብዬ አልጠብቅም። ምክንያቱም የእነሱ ሴቶች የተደፈሩት በወንድ ነው ብሎ እንደዚህ አይነት ጠቅላይ ሚኒስትር በፓርላማ በሚያወራበት ስርዓት ላይ ስርዓቱ እንደው መፍትሄ ያመጣል እንደው ፍትህ ይሰጣል የህዝባችንን ሰላምና ጸጥታ ይጠብቃል ያስጠብቃል ብሎ የሚያምን አንድ ሞኝ ጅል አይደለው ዋል አሁን የአብ ካድሬዎች እየወጡ ብዙ ታሪክ ይነግሩናል። ዋል ይሄ ነገር ዛሬ ዛሬ የተጀመረ አይደለም። ከተጀመረ በጣም የቆየ ጉዳይ ነው። አሁን ተጠያቂው ጥያቄው ምንድን ነው? ብርቱካን ተመስገን ስላመለጠች ታሪኳ ተሰማ። ያላመለጡትስ፣ የት ነው ያሉት? የት ነው ያሉት? የት ነው የደረሱት? አሁን ይህን ጥያቄ የሚያነሳ ኢትዮጵያ ውስጥ አንድ ሰው ቢያነሳ ያስሩታል። ምክንያቱም ያፍናሏ። እንደዚህ አይነት ነገር እንዳይወራ ለምን አወረዳችሁት? የብርቱካን ተመስገን ታሪክ ወዲያው እንዲወርድ ወዲያው እሷን ኢንተርቪው ያደረጉ በሙሉ በስልክ ተደውሎ ማስጠንቀቂያ ሁላ እንደተሰጣቸው ነው የሰማነው። እና አናውራ? እኛ በቃ ይሄ ነገር እንዳይወራ ይሄ ነገር እንዳይሰማ፣ የነ ሽመልስ አብዲሳ ጉድ እንዳይወጣ፣ ይሄ ኮሬ ነገኛ ነው የሚባለው ኦሮሚያ ክልል ያለ እያፈነ እየገደለ እየደፈረ ያለ እንደዚህ አይነት ግሩፕም አለ፣ እነ ሽመልስ ያቋቋሙት እነ አብይ አህመድ ገንዘብ ገንዘብ የሚደጉሙት ግሩፕ አለ። አፋኝ ገዳይ። አይ ቲንክ በቴ ኡርጌሳ የሚባል አንድ የአብይ አህመድ ተቃዋሚ የፖለቲካ ድርጅት እሱም መቂ ላይ አውጥተው የገደሉት እነሱ ናቸው ነው የሚባለው ስለዚህ እኔ ምንድነው አቲንክ እንደ ህዝብ ሁሌ ደጋግሜ የምለው ምንድነው እንደ ህዝብ እናስብበት እንደ ህዝብ እንነጋገርበት አትሊስት ዝም ካልን ከነገሩ ጋር እንደ ተባበረን የተባበረን እያልን እንዳሆነ ማወቅ መቻል አለብን የት ገቡ የተቀሩት ሴቶች የትን ያሉት በምን አይነት ሁኔታ ስለዚህ ይህንን አይ ቲንክ ሁላችንም ለዓለም አቀፉ ማህበረሰብ ለሰብአዊ መብት ኮሚሽን በአንድም ይሁን በሌላ አጋጣሚ ማሳወቅ መቻል አለብን። ምን እናደርግ ስለ ዜጎቻችን፣ ማን ኃላፊነት ይውሰድ፣ ማን የዜጎቻችንን ደህንነት ይጠብቅ እያለ ሁሉም ሰው በተቻለ መጠን ድምፅ ማስተጋባት፣ ድምፁ ማሰማት አለበት ብዬን ያምናለሁ። ስለዚህ ያዝናለሁ ብርቱካን ተመስገን፣ በደረሰብሽና በሆነብሽ ነገር ምናልባት ሁላችንም እንደሰው ከጎንሽ እንዳለን በተቻለ መጠን ደግሞ ረድተናት አግዘናት ብናቋቁማት ጥሩ ነው። የሚረዳት የለም። በዚህ መካከል ልጅ ተወልዷል። አርግዛ ልጅ ወልዳለች። ረዳት የላት ቤተሰብ የላትም። ስለዚህ ይህንን አስተባብራችሁ በተቻለ መጠን አትሊስት ተከራይታ የምትኖርበት፣ የዕለት ጉርሷን የምታገኝበት፣ ልጇን የምታሳድግበት ሁኔታ መፈጠር መቻል አለባች አለበት። ከጎኗ ያላችሁ ሰዎች ይህንን በማስተባበር ይህንን በማገዝ እኛም ሁላችንም እንድንተባበር ስለ ብርቱካን ተመስገን በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ሁላችንም ዝም አንልም። ስለ ብርቱካን ተመስገን ብቻ ሳይሆን በኢትዮጵያ ውስጥ በተለያየ ክልል ላይ በጦርነትም ይሁን በተለያየ ነገር ሰለባ እየሆኑ ያሉ እህቶቻችን፣ እየተደፈሩ ያሉ እህቶቻችን፣ የተለያየ ጉዳት እየደረሰባቸው ላሉ እህቶቻችን ዝም አንልም። ሁል ጊዜ ጦርነትም ግጭትም ስርዓት በሌለበት ሁኔታ ላይ የመጀመሪያው ተጠቂ ሴቶችና ህጻናት ናቸው። እየሆነ ያለው በኢትዮጵያ በሀገራችን ላይ እንደዛ ነው። በትግራይ በጦርነቱ ወቅት ከሻቢያም የመጣው ከተለያየ ክልልም የሰፈረው ከመከላከያውም ከ60 70 ሺህ በላይ የተደፈሩ ሴቶች አሉ። አንዳንዶች ስቲል ትሪትመንት ያላገኙ ማለት ነው። ብዙዎቻችሁ ያኔ ፖለቲካ መስሏችሁ ነበር። ፖለቲካ አይደለም፣ ሀቅ ነው፣ ሰብአዊነት ነው። ያኔም ድምፃችን እናሰማለን፣ ዛሬም ድምጻችን እናሰማለን፣ ነገም እናሰማለን። ምክንያቱም እንደኔ አይነት ሰው ሰውን በሰውነት ሰው ሁሉ በእግዚአብሔር መልክና ምሳሌ የተፈጠረ ክቡር ፍጡር ነው። ምንም ነገር ሲደርስበት ሲሆንበት፣ በምንም አይነት ጉዳት ውስጥ ሲያለፍ ዝም አንልም። ይሄ ፖለቲካ አይደለም፣ ይሄ የብሔር ጉዳይ አይደለም። ሌላ ነገር አለም፣ ሰብአዊነት ነው። ስለዚህ የብርቱካን ተመስገን ጉዳይ ብቻ አይደለም። ሌሎች ታፍነው ስታውን ደብዛቸው የጠፋ አለ። ይህንን የእነሱንም ወሬ መስማት እንፈልጋለን። በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ሚዲያዎች እንደነዚህ አይነት ጉዳዮች ብትከታተሉ፣ ወሬያቸውን ወደ አደባባይ ይዛችሁ ብትወጡ፣ ሁላችንም በአንድነት በጋራ ድምፅ ብንሆን፣ በጣም እጅግ የተሻለ ነው ብዬ አምናለሁ። ይህንን መልእክት የምታዳምጡ ደግሞ ሌሎች እንዲሰሙት በተቻለ መጠን ሼር ብታደርጉት የተሻለ ነው ብዬ አስባለሁ እና ብርቱካን ተመስገን እንግዲህ ሁላችንም ከጎንሻለን። በሚያስፈልገው ነገር ሁሉ እንዝግ እናግዛት እንርዳት ማለት እፈልጋለሁ። ይህን ካልኩኝ ለጊዜው ቀኝ ሁላችንም ቸርን ሰንብት። አመሰግናለሁ።